ሰማኝ እኮ ዛሬ እሩዝ መግሉባ ሰራ አዘጋጅቻለሁ እንሻአላ። የሁላችሁ ያቀራረኩት ይህን ይመስላል። ድንች፣ ካሮት፣ ቲማቲም፣ ሽንኩርት፣ ቃሪያም ፍልፍል ዱባ፣ ደጃጅ ወይም ዶሮ። ዶሮዋን አጣጥበዋለሁ። እዚህ ጋር እሩዝ አብያት እየሰራሁ ነው እንሻላ። እዚህ ጋር ሽንኩርት እየጠበስኩ ነው እንሻለ። ሽንኩርቱ በደንብ አርጌ ጠብሼዋለሁ። እዛ ይሄ ማዚ አንድ ማዚ አደርግበታለሁ። ከዛ ከሙን ፍልፍል አስወርድ ትንሽ ትንሽ ፍልፍል አስወርድ አደርግበታለሁ። እዚ ጋር ከሙን አለኝ። እዚ ጋር ደግሞ ባህራ ቅመም አለኝ። ባህራ ሰባት ቅመም ይባላል። ምሳሌ አበዛ በዛትም ለሽታው አድርግበታለሁ ማለት ነው። ከዛ ቲማቲማችንን ጨምራለን ማለት ነው። የስታችን በለዋት ለሆን ሳይ አደርግበት አለው እዚህ ጋር ሩዛችን እየመሰለ ነው። ሩዙ በደንብ መብሰል የለበትም እስከሚያያዝ ድረስ። ከዛም ወደ ዶሯችንን እንጨምራለን ማለት ነው። እንደዚህ አድርገን ዶሯችንን እናበስላለን ማለት ነው።

ተጠበሰውን በጣጥስ ወይም ድንች እናድረድራለን ማለት ነው። ከዛ ባድንጃ እናደርጋለን የተጠበሰ ነው ሁሉም ይሄ ወደር ደርድሬ ጨርሻለሁ። ከዛ ዶሮዬን አስገባለሁ ማለት ነው። ትንሽ እናንተ ላይ ከላይ ሩዛችን እንጨምራለን ማለት ነው። እዚህ ላይ በደንብ በስላለሽ ዶሮዋ ከላይ ይኸው ዶሮ ከዶሮ ለጥቄ ሩዝን ጨምሮ ያለው ማለት ነው እንደዛ አድርጌ የተወሰነ ትንስ እየሳት አድርገው ሩዙም ስለበሰለ ብዙም አይልም። የተወሰነ አነድበትና ማየን ለኩስበትና ከዛ ጨረስ ነው ማየን ነው። ኢንሻአላ መጨረሻ ላይ አብረን እናየዋለን። ከተመቻችሁ ላይክ ሼር፣ ሰብስክራይብ እያደረጋችሁ አጠነካኩኝ ላይ